አመሰግናለሁ ማዚ ፋኒት ባለሟሲሁን ትባላለች። የአፋብሃ ቴዎድሮስ እዝ የአምስተኛ መንግሻት ከም ክፍለ ጦር አባል ነች። ቡሬ ዙሪያ ቡሬ ወረዳ ተወልዳ ያደገች የ19 ወይም 20 ዓመት ወጣት ነች። የፋኖ አባል ነች። መስዋዕት የሆነችው እህታችን እቺታችን ጥቅምት ሁለት ቀን 2018 አመተ ምህረት ከጠላት ኃይል ጋር በተደረገ ውጊያ አነስ ያለ ቀላል ጉዳት ደርሶባት በጠላትች ከወደቀች በኋላ በዚህ ዘመን በተለይ በዚህ በሀያኛው ክፍለ ዘመን ሊደረግና ሊፈጸም ቀርቶ ሊታሰብ የማይችል አደገኛ የሆነ ባርባሪክ የሆነ ኋላ ቀር የሆነ አውሪያዊ ድርጊት ተፈጽሞባታል። በአካሏ ላይ ከባድ የሆነ ጉዳት በማድረስ በድኗ ላይ በመጫወት አረመኔያዊ ተግባር ፈጽሟል። ብልጽግና አረመኔ ሰራዊት አማራ ሚል ንቅሳት ነበረ ቆዳዋ ላይ እሱን በስለት ከመግፈፋቸው ባሻገር ጡቶቿን በመቁረጥ አስፋልት ላይ ጭምር በመጣል ከዘመናት በፊት ሰው ልጅ ኋላ ቀር በነበረበት ዘመን እንኳን የማይደረጉ አሳፋሪ ድርጊት ፈጽሟል አገዛዙ እንግዲህ፣ ሰማዕት የሆነችው መስዋዕትነት የከፈለችው እህታችን ፋኒት ባለም አርብስቲ መንፈሳዊት የምትባል ቀበሌ ቡሬ ዙሪያ ስርዓተ ቀብሩ ተፈጽሟል ማለት ነው። በአጠቃላይ የተከሰተው ድርጊት እጅግ የሚያሳዝን ነው። እንግዲህ ጦርነት ውስጥ ያለነው። በጦርነት ውስጥ መማረክ ይኖራል፣ መቁሰል ይኖራል፣ መሞት ይኖራል። ያለም የነበረም የሚቀጥልም ነው። ነገር ግን እነህ የአረመኔው አገዛዝ ሰራዊት አባላት በእርግጥ በአገዛዙ በኩል የሚሰጣቸው ስምሪት እንደነ አይነት የሽብርና የጥቃት ተግባራትን በማስፋፋት ፖለቲካ ዓላማቸው ማስፈጸም ፍላጎታቸው ስለሆነ ይህንም በማድረግ ሌላው ማህበረሰብ ላይ ሽብር መፍጠር በአማራ ህዝብ ላይ ያላቸውን ጥላቻ፣ ህዝቡን ለማጥፋት ያላቸውን ጽኑ ፍላጎት ፍንትው አድርጎ በሚያሳይ መንገድ ይህን ድርጊት ፈጽመውታል። ፋኒት በዓለም ላይ የተፈጸመው አዘግናኝ ድርጊት በሌሎች በየጓዳው በየቦታው በየጊዜው ሲፈጸም የቆየ ነው። የአገዛዙ ሰራዊት ወደ አማራ ክልል ከገባበት ጊዜ ጀምሮ ላለፉት ከሁለት ዓመታትና ከዛም ማለፍ ላለ ጊዜ ውስጥ በያንዳንዱ ቦታ በተንቀሳቀሰባቸው ሁሉ ሴቶችን ህጻናትን አረጋውያንን የጥቃት ኢላማ ያደረጉ እንደነኝህና ተመሳሳይ ሌሎች ተገናኝ ድርጊቶችን ሲያደርጉ ቆይተዋል በድን የሆኑ በህይወት የሌሉ ሰዎችን ከገደሏቸው በኋላ ማለት ነው አካላቸውን በመቆራረጥ ብዙ ለመናገር የሚዘገን ነው ሚዲያ ላይ ለማንሳት የሚቀፉ ነገሮችን ሲያደርጉ ነው የቆዩት እንግዲህ ይህንን አውሬያዊ እና አረመኔያዊ አገዛዝ ነው ፋኖ እየታገልና እየተዋጋ ያለው እንግዲህ በዚህ አጋጣሚ ለቤተሰቦቿ ለጓዶቿ ለትግል አጋሮቿ መጽናናትን ይመኛለው ማለት ነው ማለት በጣም አመሰግናለው እኔ ዜናውን ከሰማሁበት እና የእሷን ፎቶ በማህበራዊ ሚዲያዎች ላይ መዘዋወር ከጀመረበት ደቂቃ ጀምሮ ብዙ ሰዎች ልባቸው ተሰብሯል ብዙ ሰዎች ሐዘናቸውን እየገለጹ ነው የሚገኙት። ምናልባት እሷም ሆነች ሌሎች እናንተን መሰል ታጋዮች ወደዚህ ትግል ስትገቡ እንግዲህ ከዚህ ቀደም በዚህ ሚዲያ ላይ ቀርበህ የገለጽከው አባባል ነበረ። እንግዲህ ይህንን ስርዓት ለመታገል ወደ ጫካ የገባንለት ነው የሞት ነው ወይም እንደ ሞትን ቆጥረን የገባን ነው፣ እና ሞት ያለ ነው የሚኖር ነው የምንጠብቀው ነው ብለህ ገልጸው ታውቃለህ እና እሷን ብትሆን ጨክና ወደዚህ ትግል ስትገባ ምናልባት የህይወት መስዋዕትነት ከፍላ ለአማራ ህዝብ የሚከፈለውን ዋጋ ለመክፈል ወስን አይገባችበት ነው። እኔ እዚህ ላይ እንደው እንዲታይና እንደው እንዲታነሳው የፈለግኩት ሀሳብ ስርዓቱ ትግል ከመግባታችሁ በፊት የሚሆን እኛም ሌሎቻችንም እንደ አማራ ህዝብ የህሊና ስጋት አለብን ስንል ብዙ የተደፈሩ ሴቶች፣ ብዙ የተገደሉ እህቶቻችንን እስከዛሬ ድረስ የደረሱበት የማይታወቅ ጡታቸው ተቆርጦ ያየ ናቸው። እርጉዝ ሴቶች ሲገደሉ ልጆቻቸው ከሆዳቸው ሲወጣ ያላየ ያልሰማ ነው። የትግል መጨረሻ የለም። ነገር ግን በወታደር መስትልኝ ሊታገል የገባ ወታደር እጁ ላይ የወደቀን ምርኮ ሊያውም ቆስላ የወደቀች አንዲት ሴትን በዚህ ደረጃ አሰቃይቶ በመግደል የሚገኘው የፖለቲካ ትርፍ ምንድን ነው? በዚህ ሊያሳዩን የፈለጉት ነገርስ ምንድን ነው የሚለው እንደው ብታየው መልካም ይመስለኛል። አመሰግናለሁ። ማዚ እንግዲህ አገዛዙ ባህሪ ከዚህ በፊት አንቺን በደንብ የሰራሽበት እንደሆነ የሚታወቅ ጉዳይ ነው። የበተለይ ሴት ተማሪዎችን በማጥፋት በመሰወር እንደነኝ አይነት ድርጊቶችን በመፈጸም የተካንና የታወቀ ነው። አንዳንዱን ተራ አጀንዳ ለመስጠት ብለው አስበውበት ያደረጉታል። በዋናነት ደግሞ ሕዝብን ለማጥፋት የሕዝብን ሕልውና አደጋ ላይ ለመጣል አንዳንዶቹ፣ ይሄ ተደረገ፣ ሽል ተቀዶ ተጣለ፣ እንደዚህ ተደረገ ተብሎ እንደዚህ አይነት ዘግናኝ ነገሮች ሲነገሩ ማመን የማይፈልጉ ሰዎች አሉ ነበሩ። በብዛት እንግዲህ በተደጋጋሚ ሲገለጽ ሲደረግ የቆየ ነው። ይሄ ደግሞ በተራ የግለሰቦች ስህተት የሚደረግ ድርጊት አይደለም። እንግዲህ ይህን ድርጊት ይህንን አጸያፊና ዘግናኝ ድርጊት የፈጸመው የሰራዊት አካላት በቼን ኦፍ ኮማንዶ መሰረት እስከ ላይኛው ጀነራል ድረስ እስከ ጠቅላይ ሚኒስትሩ ድረስ ተዋረዱ ጠብቆ ሪፖርት የሚያደርጉ የተቀበሉትን ትእዛዝ የሚፈጽሙ ለዛውም በእጃቸው የገባን ሰው በህይወት እያለ በእጃቸው የገባን ሰው ደግሞ ምን ማድረግ እንዳለባቸው ከአለቆቻቸው ጭምር ቀጥተኛ የሆነ መመሪያና ትእዛዝ የሚቀበሉ ሰዎች ናቸው። ስለዚህ አንድ ቦታ ላይ ያለ አህድ ወይ የሆነ ጋንታ መሪ ወይ ሻምበል መሪ ወይ የሆነ ሻለቃ መሪ እና አንድ እግረኛ ተራ እግረኛ በንዴት በብስጭት የሚፈጽመው ድርጊት አለመሆኑ መታወቅ አለበት። በአጠቃላይ አገዛዙ ስርዓታዊ በሆነ መንገድ ታስቦበትና ታልሞ የሚፈጸም ድርጊት መሆኑ መታወቅ አለበት ፋኖ እና አጠቃላይ የፋኖ ሰራዊት የአገዛዙን አረመኔነት ከዚህም የከፋ ነገር ለማድረግ ወደኋላ እንደማይል ህዝቡን በጅምላም ለመጨረስ ሆነ በተናጥር እንዲህ ዓይነት አሰቃቂ ነገሮችን ከማድረግ የማይመለስ መሆኑን አውቀን እየታገልን ነው ነው የምንገኘው ይሄ ተጋድሎ ደግሞ የጦርነት ህግ መሰረታውያንን ባከበረ መልኩ በተለያየ ጊዜ በእጃችን የገቡ በሺህ በብዙ ሺህ የሚቆጠሩ ምርኮኞችን የተጎዱትን በማሳከም የተራቡትን በማብላት የታረዙትን በማልበስ በመንከባከብ ሰብአዊነትና ርኅራኄ በተሞላበት መንገድ በየትኛውም ዓለም በሚደረጉ ጦርነቶች እንደሚደረገው ሁሉ የቆሰሉትን ለግብረሰናይ ድርጅቶች ለቀይ መስቀል ጭምር በማስረከብ እንግዲህ የሚጠበቅብንን ስናደርግ ነው የቆየ ነው። በኛ በኩል አሁንም ያንን ማድረጋችንን አናቋርጥም፣ ምክንያቱም የምንታገለው ለነፃነት ነው። የምንታገለው ለአማራ ህዝብ የህልውና ጥያቄ ነው። የምንታገለው በኢትዮጵያ ሰማይ ስር ሁሉም ህዝብ በነፃነት የሚኖርበት ስርዓተ መንግስት እንዲኖር ነው። የምንታገለው ለአውሬነት አይደለም ወይ የሆነን ህዝብ ልንበቀል አይደለም ወይም ለሌላ የተሳሳተ አላማ አይደለም። ሆኖም ግን በአገዛዙ በኩል በተደጋጋሚ የሚፈጸሙት በኢኮኖሚ ድቀት ለማድረስ በርካታ ስራዎች ሲሰሩ ነው የቆዩት። አብያተ ክርስቲያናትን ምሽግ በማድረግ የሃይማኖት ተቋማትን ክብር ለመንካት ተደጋጋሚ ስራዎች ሲሰሩ ነው የቆዩት። በርካታ አብያተ ክርስቲያናት በተለይ ከተማ ዙሪያ ያሉት የመከላከያ ነኝ የሚለው አካል ምሽግ አድርጓቸው ብዙ ነገር ብዙ አፀያፊ ድርጊት የሚፈጽምባቸው ናቸው። በጅምላ ሴቶችን ታዳጊዎችን ይደፍራሉ። እንደነኛ አይነት ዘግናኝ ድርጊቶችንም ይፈጽማሉ። አካል ይቆራርጣሉ። ይህ ሁሉ ሲደረግ የአገዛዙ መዋቅር ሙሉ በሙሉ ያውቃል። የፖለቲካ መዋቅር ምትም የሴኩሪቲ መዋቅሩም በሚገባ እያወቀው እንዲደረግ መመሪያና ትእዛዝ እየሰጠበት ነው እየተፈጸመ ያለው። ምክንያቱም እስካሁን በተደረጉ እንደነኛ አይነት ዘገናኝ ድርጊቶች አንድም ጊዜ ቢሆን በሰራዊቱ ላይ እርምጃ ወስዶ ያውቅም። ይልቁንም ይህንን የሚፈጽም ሰራዊቱ ከጊዜ ወደ ጊዜ እየጨመረ ነው የመጣው። አሁን አሁን እንደምንሰማው ደግሞ በተለይ ከሰሞኑ ለዚህ ተልኮ ኃላፊነት የተሰጠው የክልል ልዩ ኃይል እና ሌሎች አህዶች በመከላከያ ሰራዊት ዩኒፎርም እንደ አዲስ ማለት በአማራ ሕዝብ ላይ ከፍተኛ ጥላቻ እንዲኖራቸው ተደርጎ ፕሮፓጋንዳ የተሰራባቸውና በዛ ኢንዶክትሪኔት የተደረገ ገዳይና አጥፊ አይሚን ሁሉም ለገዳይነት ነው የሚሰማራው። ጦርነት ውስጥ ነው ያለው፣ በውጊያ ሊገል እንደሚመጣ ይታወቃል። ነገር ግን እንደነኛ አይነት የሽብር እና የሰቆቃ ድርጊቶችን በመፈጸም ህዝቡን በባርነት ለማቆየት ተደጋጋሚ ሙከራዎች ሲደረጉ እንደነበረው ያንን በተደራጀ መንገድ ለመፈጸም አዲስ ተልኮ እየሰጡ መሆኑን ሰምተናል። የሆነ አንቺ እንዳነሳሽው የፋኖ ሰራዊት ጥመንጃ አንስቶ ወደ ትግል ሲወጣ ሞትን ንቆ ሞትን ደፍሮ በሞቱ ለህዝቡ ነፃነትን ሊያዋልድ አስቦና ለሞ የወጣበት ጉዳይ ስለሆነ እሱ ምንም የተለየ ተአምር አይደለም። ማንኛውም ታጋይ ማንኛውም አመራር የሚያጋጥመው ነገም የሚቀጥል ጉዳይ ነው። ነገር ግን ይሄኛው ከሰውነት የወጣ የአውሬነት ባህሪ ግን በአጠቃላይ አገዛዙ ምን ዓይነት ተጨካኝ እና ኋላቀር እንደሆነ፣ ጸረ ህዝብም እንደሆነ በሚገባ ያሳየ ነው። ይህን መታገል የፋኖ ኃይል ግዴታ ብቻ ሳይሆን በአጠቃላይ የዓለም አቀፍ ማህበረሰቡም ግዴታ ነው ብዬ አስባለሁ። በዚህ አሁን ባለንበት ክፍለ ዘመን በተለይ እንደነኛ አይነት ድርጊቶች ሲፈጸሙ ለሰብአዊነት ግድ የሚሰጣቸው ዓለም አቀፍ ተቋማት የምዕራባውያን ተቋማትም ሆነ ሌሎቹ ተቋማት በጉዳዩን በችልታ ማየት አለባቸው ብዬ አላምንም። ሳንክሽን ጨምሮ ብዙ አይነት እርምጃዎች መውሰድ እንደሚገባቸው አምናለሁ። ይሄ በሰው ልጅ ላይ የተፈጸመ በሰብአዊነት ላይ የተፈጸመ ዘግናኝ ወንጀል እንጂ በተዋጊ ኃይሎች መካከል የተደረገ አይደለም፣ ወይም በተዋጊዎች ላይ የደረሰ ጉዳት ተደርጎ ሊወሰድ የሚችል አይደለም። በሴትነት ላይ የተፈጸመ ነው። ፋኒት ባለም እንደ ሌሎች እህቶች ቤቷ ተቀምጣ ሳይሆን እንደ ሌሎች ወንድሞች ወይም እናቶች ቤቷ ተቀምጣ ሳይሆን ሜዳ ላይ ተፋልማ የወሰነችበትን ህይወቷን ዋጋ ከፍላ ለህዝቧ ነፃነት ነው እየተሰዋችው ሌሎች የእሷን እድል ያላገኙትም ግን በየጓዳው ምንም በጠላት ላይ አንዳችም ጠጠር ሳይወረውሩ እንዲሁ በከንቱ እየተገደሉ እየተረሸኑ አካላቸው እየተቆረጠ በዚህ መንገድ ዘገናዊ ድርጊት እየተፈጸመባቸው ያሉ ዜጎች በተለይ የአማራ ህዝብ በብዛት አለ። አጠቃላይ ተጋድሎ ኢትዮጵያውያን ኃይሎችም ሌሎች በአለም ላይ ያሉ ኃይሎችም የዚህን ቀጠና ምስራቅ አፍሪካን ቀጠና ሰላምና መረጋጋት የሚፈልጉ ኃይሎችም ይህንን አረመኔና አውሪያዊ አገዛዝ በመታገል ላይ ርብርብ ሊያደርጉ እንደሚገባ በተደጋጋሚ የተናገርነውን ነውን ነገር እውነተኛነት፣ ሀቀኛነት በአጠቃላይ አገዛዙ አሸባሪ አገዛዝ ነው ስንል በምን መሰረት ላይ ቆመን፣ በምን ማስረጃ ላይ ቆመን፣ ምንን ታሳቢ አድርገን ያን ብያኔ እንደሰጠ ነው እና አረመኔነቱንም እንደምንገልጽ በተግባር የታየበት ድርጊት ነው ይህ ድርጊት። በጥቅሉ ይሄ የሚፈጸምበት ዋነኛ ዓላማ ህዝቡን በማሸበር በማስፈራራት እንዲህ አይነት ቴረር በማድረግ ከትግሉ እና ከተጋድለው ወደ ኋላ እንዲል ነው። አንደኛው አላማው በአጠቃላይ ፖለቲካዊ ፍላጎት ለማሳካት ስልጣን ላይ በዚህ መንገድ ለመቆየት አማራን ህዝብ በባርነት ለመያዝ እንዲህ አይነት ድርጊቶችን በመፈጸም ሌላውንም ከትግል ሜዳ አርቃለሁ ወይ ወደ ትግል የሚገቡትን አስቆማለሁ የሚል የተሳሳተ ግንዛቤ ይዞ ነው አገዛዙ ይህን ድርጊት እየፈጸመ ያለው። በውጤት ደረጃ ግን የበለጠ ቁጭት የሚያሳድር የበለጠ ሌሎች እህቶች በትግል ሜዳ ያሉትም ገና ወደ ትግሉ ያልተቀላቀሉትም ጭምር አገዛዙን መታገል ብቸኛ ምርጫ መሆኑን በተግባር ያረጋገጡበት ክስተት ነው ብዬ አስባለሁ። ከልብ አመሰግናለሁ። ምናልባት እንደው በመጨረሻ መልእክት ማስተላለፍ ካለብህ በተለይ መሬት ላይ ዋጋ እየከፈለ ያለው ሰራዊት አለን። በተጨማሪ ልክ እንደሷ ዋጋ ሊከፍሉ የወጡ ሴቶች አሉ። በጥንካሬ በጀግንነት፣ እቤታችን ቁጭ ብለን ከሚደርሰው ሞትና ከማይቀርልን ሞት ወተን ታግለን ለራሳችንም ለህዝባችንም መስዋዕት እንሆናለን ብሎ ለወጡ ሴቶች የምታስተላልፈው መልዕክት፣ እንደዚሁም ደግሞ ይህንን ጉዳይ በዓለም አቀፍ ደረጃ ተሰሚነት እንዲያገኝ በሰብአዊ መብት ጉዳይ ላይ የሚሰሩ አካላት እንዲደርሳቸው መልዕክቱን እንዲያውቁት ከማድረግ አኳያ በሚዲያዎች በኩል ምን እንዲደረግ ይገባል በሚለው ላይ በሁለቱ ጉዳዮች ላይ መልዕክት እንድታስተላልፍ አመሰግናለሁ። የታጋዮቹ እንግዲህ በርካታ ስት ታጋዮች አሉ። እንደ ፋኒት በዓለም ብዙ ዋጋ የከፈሉ መስዋትነት የከፈሉ በጣም በብዙ ክፍለጦሮች አሉ። የምናውቃቸው ልጆች የእሷ ጉዳይ በዚህ ደረጃ አጀንዳ የሆነው እንዳነሳሁት በዚህ ልክ ዘግናኝና ወዲያው ድርጊት የተፈጸመባት በመሆኑ ምክንያት ነው። በጽናት የእህታችንን መስዋትነት ክብሯ የተነካበት መንገድ አጠቃላይ እህታችን በአለም ስለሆነች አይደለም። አገዛዙ ይህን ድርጊት የፈጸመባት ይህን ድርጊት የፈጸመባት አማራ ስለሆነች ነው። ይህን ድርጊት ሲፈጽም የጥቃት ኢላማው የአማራ ህዝብ ነው። ስለዚህ ማንኛውም አማራ እና የአማራ ህዝብ ህሊና የሚገደው ሁሉ ይህንን አገዛዝ መፋለም ያስፈልገዋል። የተጋሎ ፋኖ በጦር ሜዳ አውደ ግንባር የሚታገለው ከመሆኑ ጎን ለጎን በርካታ የትግል ግንባሮች አሉ። ሌሎች የትግል አውደ ወጋዎች፣ በሚዲያም ይሁን በሌሎች መንገዶች አቅሙና ችሎታው ያላቸው ሰዎች ይህንን አረመናዊ ድርጊት ለማስቆምና አገዛዙን በማስወገድ በምትኩ እየተሻለ ሁሉም ኢትዮጵያዊ በሰላም የሚኖርበት ስርዓት እንዲመጣ እርብርብ ሊያደርግ ይገባዋል። ላለው እንግዲህ ዓለም አቀፍ የሰብአዊ መብት ተቋማትም ሌሎች በዚህ ዘርፍ የሚሰሩ ግለሰቦች እና ድርጅቶች ላለፉት ሁለት ዓመታት በተደጋጋሚ እንዲህ አይነት እና ሌሎች የሰብአዊ መብት ሰቶች በከፍተኛ ሁኔታ እየተፈጸሙበት ያለውን ጦርነትና በአጠቃላይ አማራ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋት ወንጀል በልኩ አልተናገሩትም፣ በልኩ አልገለጹትም፣ በልኩ እርምጃ አልወሰዱበትም ብዬ አስባለሁ። ነገር ግን መቼ ነው የሰብአዊነት ጉዳይ የህዝብ ጉዳይ፣ የጦር ግጭት ጉዳይ፣ የሴኩሪቲ ካውንስል አጀንዳ የሚሆነው ዓለም አቀፉ ማህበረሰብ አጀንዳ የሚሆነው መቼ ነው የሚለው ተደጋግሞ መጠየቅ አለበት። በእርግጥ ያው አሁን ያለንበት የዓለም አቀፍ የኃይል አሰላለፍ ይታወቃል። አብዛኛው ቀጠናዎች ላይ መካከለኛው ምስራቅም፣ ዩክሬን ሩሲያም፣ ሌሎችም አካባቢዎች ጦርነቶች ስላሉ በዛም የተሸፈነ ነው ሲባል ተደጋጋሚ ሲነገር ነበረ። ነገር ግን ይሄ በቂ ምክንያት ሊሆን አይችልም። እየተፈጸመ ያለው አውሪያዊ ድርጊት በዛ ሊሳበብ በዛ ኮምፕሮማይዝ ሊደረግ የሚችል አይደለም። የዲያስፖራው ኮሚኒቲም አሁን ያለው አጠቃላይ የትግል እንቅስቃሴ የመቀዛቀዝ ነገር ስለሚታይ በተለይ በእንዲህ አይነት ጉዳዮች ላይ የዓለም አቀፉ ማህበረሰብ ትልቅ ትኩረት የሚሰጣቸው የሰብአዊነት ጉዳዮች ስለሆኑ እነኚህን አጀንዳዎች በማንሳት ተጋድሏችን እንዲቀጥል አደራ ማለት ትፈልጋለሁ። በኛ በኩል የተሰለፍንበት ዓላማ ነው፣ የቆምንበት ዓላማ ነው። ህይወታችንን አንድያ ነፍሳችን ልንገብርለት የተሰለፍንብለት ጉዳይ ስለሆነ የመጨረሻውን ግብ ከምንደርስ ድረስ በእንዲህ አይነት ድርጊቶች ተሳቀን፣ በእንዲህ አይነት አውሬያዊ ድርጊቶች ተሸማቀን ወደኋላ ምንል ሳይሆን የበለጠ ኤነርጂ እንዲኖረን፣ የበለጠ ጉልበት እንዲኖረን የሚያደርግ ስለሆነ መላው ሰራዊትና አመራር ይህንን አይነት ጥቃት ለአንዴና ለመጨረሻ ጊዜ ማስቆም የሚቻለው የአብይ አህመድን አገዛዝ በማስወገድ ብቻ እንደሆነ ስለሚያምን ያንን ለማሳካት ርብርባችንን እንቀጥላለን። ላለው አመሰግናል